በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ፣ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ጸጋ፣ ብዙ ምሕረት፣ ብዙ በጎነት ያደረገልን ያረገላችሁ ቸሩ አምላክ፣ ደጎ አምላክ ቅዱሱ አምላክ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ ኃጢአታችን፣ በድራችን ለመክፈል መስቀል ላይ የተሰቅሎ ዕዳ የከፈለለት ሕዝብ ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ሊሆን የሚችል አምላክ፣ ጌታ ክብር ምስጋና እስከ ዘላለም መወደድም ለእርሱ ይሁን። የእግዚአብሔር ልጆች ቤተሰቦቻችን ሆናችሁ ስለምትሰሙ እግዚአብሔር ጸሎታችሁን ይስማ። የእግዚአብሔር መንፈስ በእኔ ላይ ተናገረ፣ ይላል ዳዊት በመጽሐፈ ሳሙኤል ካለ ምዕራፍ 23 የመጨረሻ ቃሉ ነው ይላል። በዘመኑ ስለ እግዚአብሔር ሲናገር የኖረው ሰው ክብሩን ሲዘምር የኖረው ሰው ትውልድን ሲመክር የነበረ ሰው ወደ እረፍቱ ከመሄዱ በፊት የተናገረው ቃል እንደሆነ መጽሐፉ ይነግረናል። በዚህ ዘመኑ መንፈስ ቅዱስ የተናገረውን ንግግር መቼም በጉጉት ነው ሰው የሚሰማው። ሰው ሊሞት ሲል፣ ሊያርፍ ሲል፣ ሲሰናበት የሚናገረው ንግግር እና ሲወለድ የሚያሰማው ድምፅ ለሰው ጆሮ በጣም ይናፍቃል። ምን ሊል ፈለገ እግዚአብሔር በዚህ በመጨረሻው በዳዊት አፍ? ምን ሊናገር ወደደ? መጽሐፈ ሳሙኤል ካልዕ ምዕራፍ 22 ቁጥር ሰባት ላይ ያው ሃሳቡ፣ መዝሙሩ አንድ መዝሙር ነው። በምዕራፎች የተከፈለ ቢሆንም በኋላ ዘመን የተከፈለ ነው፣ ግን አንድ የመጨረሻው የዳዊት ንግግር የሚያሳይ ምዕራፍ ነው። እግዚአብሔር ሕያው ነው፣ ጠባቂም ብሩክ ነው ይላል ዳዊት። እንግዲህ በጣም ቀላል ቃል ነው አይደል ይሄ? ብንለጥፈውም ጥቅስ አድርገን ብንናገረውም ቃል አድርገን እጅግ በጣም ቀላል ቃል ነው፣ በእግዚአብሔር ዘንድ ግን ሁለት ፊደል አንድ ፊደል እና ረዥሙ ማረፍተ ነገር በጣም መንፈሳዊ ኃይል ያላቸው ሀሳቦች የታጨቀባቸው ናቸው። እግዚአብሔር ሕያው ነው። ይሄ ሁሌ ለመንፈሳችን መነገር የሚገባው ማሳሰቢያ ነው። እግዚአብሔር ሕይወት አለው። እግዚአብሔር ሁልጊዜ በንቃት እግዚአብሔር ሁልጊዜ በመኖር በመገኘት አምላክ የሚሆን ነው እና እግዚአብሔር ሁልጊዜ በመገኘት አምላክ እንደሚሆን ክርስቲያኖች ማናምንባቸው እግዚአቶች አሉ። ብቻችንን የሆነን ሲመስለን ወይም በጣም ከፍተኛ የሆነ ድብርት ሲዘን የሆነ ጥልቅ የሆነ ዲፕሬሽኑ ሲንገባ ስንገባ እግዚአብሔር ብቻችንን እንደትሆን በተሰማን ጊዜ ስሜት የስሜት ማዕበል ሲነሳብን ምንድን ነው የሚያደርገን? እግዚአብሔር አብሮ እንዳልሆን እና ብቻችንን እንደሆነን ይሰማናል። ከምናየው በዙሪያችን ከምናየው በተለይ በተለያየ ዓለም የምትኖሩ ወዳጅ ዘመድ ርቋችሁ የምትኖሩ ባዕድ ሀገር የምንኖር እንዲሁ በተለያዩ ችግሮች ከሰዎች ከትዳር አጋሮቻችን የተጋጨን ወይ ተፋታ ልንሆን እንችላለን። ልጆቻችን ዩኒቨርስቲ ትተውን ሄዱ ሊሆን ይችላል። ብቻ ጓደኞች፣ ሰዎች፣ ወዳጆቻችን ጋር በተለያዩ ችግር ተቋስለን ተላርቀን ብቻችንን ያለን ሰዎች እንሆናለን። እነዚህ እነዚህ ሁኔታዎች እግዚአብሔር ብቻችን እንደተሆን እንዲሰማ ሊያደረጉን ይችላሉ። ያው ለዚህ አይነት ስሜት በጣም የተጋለጥ እንድንሆን ያደርጉናል። በዛ ሰዓት ደግሞ ያው ሁሌ እንደምንናገረው ልባችን ክፉ ሐሳብ ስለተሞላ የሚነግረን እጅግ የሚያስፈራ ነገር ይሆናል። በቃ ብቻውን የወደቀች ሴት ብቻውን የወደቀ ነፍስ እንሆናለን። ራሳችንን ሜዳ ላይ የተገኘ እጣል ሆነን አድርገን እናየዋለን። እንደዚህ አይነት ስሜት ተሰምቶት የሚያውቀው ዳዊትም ጭምር ነው። ወደ እስከ መቼ ትጥለኛለህ፣ ጥልቅ ረግረግ ውስጥ ገባሁ በማለት መውጫ የሌለው ሯጭ፣ ማምለጥ ያልቻለ ረግረግ የያዘው እግሮቹ በረግረግ የተያዙ፣ ጠላት የሚያሳድደው ሯጭ ሆኖ ራሱ ሚስኪን ሰው አድርጎ ስዕላዊ አድርጎ አቅርቦልን ያውቃል። ይህ ስሜት በተግባር ከመኖር ያገኘው ነው። በትክክልም ከኋላ ከሚነሳበት የጠላት ውጊያ እና ብርታት አንጻር የሚሰማው ስሜት ነው። እንግዲህ ይሄ ስሜት እኛም ጋር ሊኖር ይችላል። አያችሁ እግዚአብሔር አጠገባችን የለም ብለን አፋችን አይናገርም፣ ግን ስሜታችን እንደዛ ይሰማናል፣ ወይም ደግሞ ልባችን እንደዛ ያምናል ከባድ ወደ ሆነ የብቸኝነት ስሜት ውስጥ እንገባለን። ሰዎች ራሳቸውን የጎዱባቸው ሰዓቶች ናቸው እነዚህ። ብዙ ሰዎች፣ ብዙ ወጣቶች፣ ብዙ ስስ መንፈስ ያላቸው ሰዎች ራሳቸውን ጎድተዋል። ግን ዳዊት በመጨረሻው ዘመን የተናገረው ሰው ሁሌ እንዳይረሳ የነገረን እግዚአብሔር ሕያው ነው፣ በቃ ሕያው ነው። የሞተ አምላክ የለንም። እንደዚህ አይነት ስሜት ተሰምቷት የነበረችው ያችን የጌታችን ወዳጅ ማርያም መግደላዊትን ማየት ይበቃል። እመቤታችን የጌታ እናት ናት። መቤታችን በዮሐንስ ቤት ነበረች። ኢየሱስ ክርስቶስ ያው እንደሆነ በሦስተኛው ቀን እንደሚነሳ አምና። ማርያም መቅደላዊት ግን አንድ አይሁዳዊ ሰው ሲሞት በሰለስቱ ተለቅሶለት እርም ተወጥቶለት ሽቶ ተቀብቶ በቃ ተሰናብቶ ለመምጣት ለማርያም መቅደላዊት ኢየሱስ ክርስቶስ የሞተ ነው። በትክክልም ሙታንን ከሙታን መንደር እንደሚፈልጉ ደግ እናቶች ነው የሆነችው። መላእክት ግን መጥተው ይህን ነገር የሚወቅስ ቃል እንደተናገሯት ህያዋን ከሙታን መካከል ለምን ትፈልጊዋለሽ? እናንተ ሴቶች ለምን ትፈልጉታላችሁ? እሱ እኮ ተነስተዋል እነሳሉ ብሏችኋል። እናንተ ግን የማይነሳ መስሏችሁ እንዴት ሙታን መንደር ትመጣላችሁ? መቃብር ውስጥ የምንፈልገው አምላክ እንዳለን የሚሰማን ጊዜ ያለን እንደ ማርያም በቃ ነገሩ የእግዚአብሔር ጉዳይ የሞተም ይመስለን ያለቀም ይመስለን። እምነት ግን አርቆ ማሰብ ነው። ከመቃብር ወዲያ ትንሳኤን ማየት ነው። እንደዚህ እንዲሰማን የሚያደርገን ዙሪያችን የሚገጥመን እግዚአብሔር እንዳረዳን እንዲሰማን የሚያደርገን ሁኔታ ነው፣ ስሜታችን ነው፣ ወይ እየተፈጠሩ ያሉ ሁኔታዎች ናቸው። ግን ከነዚህን ሁኔታዎች በላይ እግዚአብሔር ግን ያው ነው። በህይወት አለ፣ አብሮን አለ። ሲጠብቀን እያችሁ ከክፉ ሲጠብቀን፣ ሲንከባከበን ለክፉ እንዳይሰጠን የገባውን ኪዳን ሲጠብቅ አጠገባችን አለ። ሁልጊዜ እግዚአብሔር ከእኔ ጋር ነው ብሎ የማመን ጥንካሬ ይሄን ለሚሰሙ ሁሉ ይስጥ እግዚአብሔር። ሁሌ እግዚአብሔር አጠገበኝ ነው። እድል ሲቃና መንገድ ሲቀና የሆነ ነገር ሲመጣ በረከት ሲወርድ የሆነ ጤና ሲመጣ ከጭንቅ ስንገላገል ብቻ አይደለም እግዚአብሔር አጠገባችን። ያሉ ምንም የሌለ ሲመስለን እግዚአብሔር አጠገባችን አለ። ኤልያስን አታስታውሱትም? እገለጣለሁ እመጣለሁ ብሎት በታላቅ እሳት ነውጥ መካከል የሚመጣ መስሎት ፈርቶ ነበር፣ ግን እሳት ውስጥ እግዚአብሔር አልነበረም። በታላቅ አውሎ ነፋስ መካከልም ጠብቆት ነበር። አውሎ ነፋሱም አለፈ፣ እግዚአብሔር አልነበረም። በታላቅ ጸጥታ ውስጥ ግን እግዚአብሔር ነበር። ያኔ ነው መጎናጸፊያውን ፊቱ ላይ ሸፍኖ ሮጦ ወደ ዋሻ የገባው። ታላቅ ጸጥታ ውስጥ እግዚአብሔር ነበር። በጸጥታ ውስጥ እግዚአብሔር እንዳለ አጠገባችን በቃ ምንም እየሰራ ሳይመስልን ግን አጠገባችን እንዳለ ክርስቲያኖች ማወቅ አለብን። ኤልያስ ይሄን ነው የሚያስተምረን። እና እንደሚሰማን አይደለም ነው እግዚአብሔር። በእኛ ስሜት ልክ ተመዝኖ ነው ያውቅ እግዚአብሔር አምላክ ነው። ብርሃኑ ይብራልን። አምላክ ነው እኛ እንደምንገምተው አይነት አምላክ አይደለም። ታማኝም አምላክ ነው እና እግዚአብሔር ሕያው ጠባቂ ሕያው እንደሆነ ነው ዳዊት የሚነግረን። እግዚአብሔር ሕያው ነው፣ ሁልጊዜ ሕያው ነው። በአጠገባችን አለ። ሞቶብን አያውቅም። ተቀብሮብን አያውቅም። እያችሁ ሞቶብን አያውቅም። የዛሬ 3200 ዓመት መቃብር ውስጥ ጌታችን ተቀብሯል፣ ተነስቷል ግን በሶስተኛው ቀን ሞቶብን አያውቅም። በ ከዛ በኋላ በኛ ህይወት ውስጥ በእኛ ኑሮ ውስጥ ሞትብናል ብለን የምናስበው በቃ ቁርጥ አድርገን ተስፋ የምንቆርጥበት እግዚአብሔር አለ ብኛ። እግዚአብሔር ይሄንን በደንብ እንድንረዳ ይሄ ቃል ያሳስበናል። ጠባቂም ብሩክ ነው ይላል እና ደግሞ ያውኑ ደግሞ ጠባቂም ነው፣ ጠባቂያችን ነው። የቆም ነው በሱ ነው እንወጣው መንገባ በሱ ነው፣ እና ክብራችን በሱ ነው። እሱ የጠበቀን ነው። ሀገር በሰላም የምታድረው እሱ የጠበቀ ነው። የዘመናዊ ቴክኖሎጂ ወይም ደግሞ ዘመናዊ መከላከያ ዓለምና ሀገር የሚጠብቅ እንዳይመስላችሁ። የተደላደሉ የበለጸጉ፣ ለሰው ለዓለም ምግብ የሚሰጡ ዩክሬን ዛሬ በጦርነት ወድመው አላያችሁም? በትንሽ ነገር በትንሽ ስህተት ጋዛዎች ወድመው አላያችሁም? እግዚአብሔር ካልጠበቀ ሰው በሀገሩ አይኖርም፣ ሀገሩም ሀገር አይሆንም። ጥሎት ሊሄድ ሊሰደድ ይችላል። አሜሪካም አሜሪካ አይሆንም፣ አውሮፓም አውሮፓ አይሆንም። የመንግስት ሲስተም እንደያዛችሁ እንዳታስቡ። የኢትዮጵያም ኢትዮጵያ አትሆንም። ጦርነትም ስላለ ደግሞ ህዝብ አያልቅም። እግዚአብሔር ሺ ይጠብቅ፣ እግዚአብሔር ሺ ይከልል። እግዚአብሔር የሌለም የሚመስላችሁ ሰዎች አንዳንድ ያላችኋል። ሀገራችን በቃ የወደመች ይመስላችሁ። ቅርብ ጊዜ አንድ ከውጭ የመጣች እህቴን አግኝቼ ሳናገር ነበርና አገር የወደመ ነበር የመሰለኝ አለች። ጦርነት አለ፣ ጉጌ አለ፣ አንዳንድ ቦታ ግን ሀገር አልወደመም። እግዚአብሔር ይጠብቃል ይጠብቃል ብለው ማስማመን ያስፈልጋል። ሁሌ ህዝብን ይጠብቃል። የወገን ጠባቂ ነው። ከኛ ከፖለቲካ አስተሳሰባችን፣ ከአመለካከታችን፣ ከስጋታችን፣ ከግብዝነታችን፣ ከቁጡነታችን፣ ከቅናታችን፣ ሀገራችንን ከመውደዳችን ከመጥላትም ከምንም ብቻ ተነስተን የሚጠብቀን እንደሌላ አርጋችሁ እንዳታስቡ። እግዚአብሔር ይጠብቃል። ሰላምም ሀገር ሰላም ሊሆን አይችልም እግዚአብሔር ካልጠበቅ እና የእግዚአብሔርን ጠባቂነት የሚረሳ ልብ እንዳይኖረን ሁ እንዳይኖረን እንዳንድ ጊዜ አሜሪካን ሀገር ተቀምጠን ህዝቡ እንዲዋጋ እንዲፋጅ እንዲጣላ የሚሰሩ ሰዎች አሉ። በተለይ ኦርቶዶክስ ክርስቲያኖች ተጠንቀቁ፣ ተጠንቀቁ። እንዴት እንደሚመጣ መልሱ፣ ገብረ መልሱ፣ እኛ ጋር አታውቁ። የዓለም የፖለቲካ መልክ እንዴት እንደሚገለበጥ መቼም ያያችሁ ነው፣ አለ። አታውቁ፣ እርግጠኞች አይደለም ነገ እኛ ጋ እንደሚመጣ አገሩ ሰላም ነው ተብሎ ሌላ ሰው እንዲጎዳ መስራት አይገባም። እኔ ያለሁበት ቦታ ሰላም ነው፣ ሰኪ ውድ ነው፣ በቃ ምንም አልሆንም ማለት አይገባ። ያቺ እንቁራሪት ውሃ ውስጥ ተቀምጣ ማዶ የሚነደውን እሳት ትስቃለች። ኧረ ተይ፣ ኧረ ተይ፣ ምን እንሆናለን እኛ ውሃ ውስጥ ነው ያለነው አለች። እሳቱ በጣም ይሰፋ ሲመጣ፣ ሰው ውሃ ሊቀዳ ሲመጣ ያችኑ ጨልፎ ወሰዳትና እሳት ውስጥ ወረወራት። ምን ላይ ይመጣ ናቅ ምንም እልላችሁ ነው። ሰላምንም ቢሆን የምንሰራ ሰዎች ሰላምን አገሩ ብለን እንዳንዝናና ሌላው ሀገር ላይ ያለው እሱም ለሌላው ህዝብ ማናስብ ሰዎች ሰው እንዲጓደል መንሰራ ሰዎች መጠንቀቅ አለብን። ብቻ ግን በዛም በዚህም እግዚአብሔር ግን ጠባቂ አምላክ ነውና ደግሞ ጠባቂ ሆኑ የተባረከ ጠባቂ ነው ይላል። ሲጠብቅ የሚያናድዱ ነገሮች ያል በግ ሲጠብቅ በጉን አንዳንዱ አፈንጋጭ በጋለ ልፍ እያለ የሚዋጋ በጋለ የሚያጠፋ በጋለ ግን እዛው ሀርዶ ምረኛው ታውቃላችሁ፣ በትንሽ በትር እየመለሰ በቁጣ በቃሉ እየመለሰ አደብ ያስገዛዋል። እግዚአብሔር እንደዚህ ነው፣ ብሩክ ነው። የሚጠብቀንም በጨካኔ አይደለም፣ በድካማችን እየራራልን እንደ ሰው ሳይፈርድብን በተባረከ እጁ ነው የሚጠብቀን። በሚራራ እጁ ነው የሚቀጣን ሲቀጣን እና በዚህ መንገድ እግዚአብሔር ደግ አምላክ ሩሩ አምላክ አጠገባችን እንዳለ ኖ ዳዊት ይነግራል። አዲስ ነገር የሰማን አይመስለንም። ግን በእውነት ለመናገር አንዳንዴ የምንገባበት ሁኔታ ይህን ነገር አዲስ ሊያስመሰለው ይችላል። እግዚአብሔር አጠገብ ያለት ነው የምትለኝ ልንል እንችላለን። ግን እግዚአብሔር ከኛ ጋር አለ፣ በቃ አለ። ከነ ዳንኤል ጋር በባቢሎን ሀገር ነበር። ከዮሴፍ ጋር በግብፅ ፋራ ቤት ነበር ፈራኦን ቤተ መንግስት ነበር። ምን ችግር አለ? የት ምን ይከለክለዋል? በአርጤክስስ ዘመን ከነ መርዶክዮስ ጋር በር ላይ ዘበኝነት የተቀመጠበት ቦታ ጋር እግዚአብሔር ነበር። ምን ችግር አለ? እግዚአብሔር ከሰው ጋር ለመሆን ምን ይገድበዋል? ፍቅር ስላለው ጌትነቱ አይገድበው፣ ሀያል ስለሆነ ደግሞ የሰው ጉልበት፣ የሰው ድንበር አይገድበው። እግዚአብሔር ይመስገን አምላካችን ስለሆነ፣ የዘላለም አባትና ዳዊት የመጨረሻ ቃሉ ላይ ከተናገራቸው ወርቃማ ቃላት እግዚአብሔር ሕያው ነው፣ ጠባቄ ብሩክ ነው ብሎ የምናይ ጠባቂ አምላኬ ከፍ ከፍ ይበል ይላል። ያመሰግነዋል፣ ዋጋ ይሰጠዋል። ይሄ ዋጋ መስጠት እውቅና መስጠት፣ ለእግዚአብሔር ምስጋና ማቅረብ ማለት እውቅና መስጠት ማለት ነው፣ ዋጋ መስጠት። እግዚአብሔር ብሩክ ነው የሚጠብቅ ነው። ይገባዋል፣ ምስጋና ይገባዋል፣ ከፍ ከፍ መሆን መባል ይገባዋል፣ ከፍ ከፍ መባል ይገባዋል፣ ክብር ይገባዋል እግዚአብሔር። እና ይህንን ነው የሚያስተምረን። ብሩክ ቃል ስለተካፈለን ስም የተመሰገነ ይሁን። ሰማኑን በልቦናችን ይጻፍ። መቼም ይሄ ቃል የደከሙትን ያበርታ፣ የተንገላገሉትንም ይደግፍ፣ ብቻዬን ነኝ የሚሉትንም በእውነት እንደሱ እንዳሉለ እንዲሰማቸው መንፈሳቸውን ይጠግን። እግዚአብሔር ባርክን። ቀሲስ አሸናፊ ነኝ። የእግዚአብሔር ቸርነት የነታችን ቤታችን ረሌት በረከት የምላት ጥበቃ አብሮ ሊሆን ኮሜንት ሳታደርጉ አትውጡ። ላይክና ኮሜንት በጣም ትምህርቱ ፊት እንዲመጣ ያደርገዋል። እግዚአብሔር ባርካችሁ።